ልጁን ሊደፍር ያለ ጓደኛውን የመራቢያ አካሉን ቆረጠው ተብሎ በጣም መነጋገሪያ ሆኗል። ወይም ዛሬ ያሎቶ ሁሉም ሲቀባበለው ካገኘን በኋላ ነገሩ ለምን ታሰበ? ምን ተፈልጎ ነው? ወላይታ ዞንንስ ለምን ተመረጠ? ለዚህ ሐሰተኛ መረጃ በሌላ ነገር የመጣበት ነገር እንዳለ መረጃው አለ ወይስ ይህም መተት ነው? እኛ ላይ መተት ሊሰራ ነው ሄዶ ሲወጣ ያየ ነው የሚል ነገር ሰምተው ግለሰቡን በቁጥጥር ስር አውሎ ምርመራ እንዳጣራ ነው እየገለጠልን በፍጹም በህግና ስርዓት ባለባት ሀገር ውስጥ በግለሰብና በቡድን የሚወሰዱ እርምጃዎች ሊሞገሱም ሊቀበሩም ሊደነቁም አይገቡም። እንደዚህ አይነት ነገርን የፈጸመን አካል ከማወደስ ይልቅ የህግ አግባብ ቢያየው አይሻልም ነበር ወይ የሚሉ ሀሳቦች ቢያድጉ እና ሁላችንም ገዢ ብናደርጋቸው የተሻለ ነው የሚል እምነት አለን። ማህበራዊ ሚዲያ በተለይ በቲክቶክ ከፍተኛ መነጋገሪያ የነበረው ቪዲዮ ብዙዎች ሀሳብና አስተያየታቸውን እየሰጡበት ነው በቪዲዮ ላይ ሆነ የተባለው ነገር እውነት በኢትዮጵያ ተፈጽሟል? በሀገራችን እንዲህ አይነት ድርጊትስ ተደርጓል? ብለው አንዳንዶች በአግራሞት ሲመለከቱ፣ አንዳንዶች ደግሞ ያደረገው ነገር ልክ ነው እያሉ ድጋፍ ሲሰጡ ተመልክተናል። እንግዲህ በዚህ በማህበራዊ ሚዲያ በተለይ በቲክቶክ ከፍተኛ መነጋገሪያ የነበረው ቪዲዮ አንድ አባት የገዛ ጓደኛው ልጁን ሲደፍር ደርሶበት የመራቢያ አካሉን ቆረጠው። ይህንንም በኤግዚቢትነት ተይዞ ወደ ፖሊስ ጣቢያ እየሄደ ነው በሚል የሚያጅቡት ልጆችና እንዲሁም ደግሞ የህግ አካል የሚታይበት ቪዲዮም ካጠገቡም አንድ ሰው ኖሮ ሲሄዱ የሚያሳይ አጭር ቪዲዮ ነው። በእጁ የያዘው ነገርም እንግዲህ ምንድን ነው ያሰኛል። አንዳንዶች የመራቢያ አካል ነው እያሉ ቪዲዮ ወዲህ ወዲያ ሲንሸራሸሩ ብሏል ከፍተኛ መነጋገሪያም ነበር። ይህ ቪዲዮ በትክክል የሆነና የተደረገ ነው ወይ ስንልና ጠይቀናል። ይህንን ጉዳይ ለማጥራት እንግዲህ ጉዳዩ ተፈጸመ የተባለው በወላይታ ከተማ ወረዳ 14 በሚባል አካባቢ ነው በሚል ብዙዎች ያጋሩት መረጃ ስለሆነ ይህንን ጉዳይ ለማጥራት እውነት ነው ወይ የሚለውንም መረጃ ለመጠየቅ ከምክትል ኮማንደር ለመስማት ደውለናል። ዛሬ እንግዲህ በተለይ በማህበራዊ ሚዲያ በቲክቶክ በደቡብ ክልል አንድ ግለሰብ ልጁን ሊደፍር ያለ ጓደኛውን የመራቢያ አካሉን ቆረጠው ተብሎ በጣም መነጋገሪያ ሆኗል እና ይህ ነገር እውነት ነው እንዴት ነው የሚለውን ለመጠየቅ ነው። በመጀመሪያ ራስዎትን ያስተዋውቁልኝ። እኔ ምክትል ኮማንደር አሸናፊ ሀይል ይባላለሁ። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዳይሬክቶሬት ዳይሬክተር ነኝ። ከመግቢያችን እንዳነሳሹ በዛሬው ዕለት እናንተም እንደተከታተላችሁትና ብዙዎች ሲያዘዋጉሩት እንደዋለው እኛም የተዘዋወረውን ምስልም በቪዲዮ የታገዘውንም እንቅስቃሴ ያለበትን ምስል ተመልክተናል። እንዳየንም በወላይታ ዞን አካባቢ ነው ይሄ ወንጀል የተፈጸመው የሚለውን ከዞኑ እንዲሁም ደግሞ በዞኑ ስር ካሉ ወረዳዎች ጋር በመሆን አካባቢውን የመለየት ስራ ለመለየት ጥረት አድርገናል። ነገር ግን በወላይታ ዞን ካሉ ከተማ አስተዳደሮችም ሆኑ ወረዳዎች ውስጥ ይህን አይነት ክስተት እንዳላጋጠመ ሙሉ በሙሉ ማረጋገጥ ችለናል ማለት ነው። እንደታዘባችሁትም በማህበራዊ ድረገጽ ወይም ደግሞ እነዚህ ቲክቶክ እና ፌስቡክ ላይ ሲዘዋወር የነበረው በወላይታ ዞን ውስጥ አስራ አራት ወረዳ የሚባል ቦታ እንደሆነ ነው የሚገልጸው። ያ ቦታ ደግሞ በወላይታ ዞን ውስጥ አስራ አራት ወረዳ የሚባል አካባቢ ጭራሽ በአወቃቀርም በአደረጃጀትም የሌለ አካባቢ እና የፈጠራ ወሬ መሆኑን አረጋግጠን ችለናል። አሁን ከዞኑ ፖሊስ ጋር ይህ ነገር በስፋት ወሬ ያልወጥተው ሁሉም ሲቀባበለው ካገኘን በኋላ ነገሩ ለምን ታሰበ? ምን ተፈልጎ ነው? ወላይታ ዞንንስ ለምን ተመረጠ በዚህ ሐሰተኛ መረጃ የሚለውን የማጥራት ስራ ለመስራት የአንድ ይህንን የሚያጣራ የምርመራ ቡድን ተዘጋጅቶ በሁሉም በዞኑ ባሉ አካባቢዎች ላይ ነገሩ ካለን ከሌለም ደግሞ የፈጠራ ወሬት ምንጩ ከየት ነው የሚለውን ነገር የማጥራት ስራ ለመስራት እንቅስቃሴ ተጀምሯል። እንግዲህ ተመልካቾቻችንም እንዳዩት እጅግ በጣም ብዙዎች ተቀባብለውታል። ይሄ ድርጊት አስደንጋጭም ነው። እንግዲህ ህግ ባለበት ሀገር እንዲህ አይነት ግለሰብ በራሱ ውሳኔ ያደረገ የሚለውም ያስደነ ግጣል። ተደረገ የሚለውም ለየት ያለ ነው፣ እስከዛሬ ከተሰሙት። በእጁም የያዘው ነገር አለ ግለሰቡና የመራቢያ አካል ነው እያሉም መረጃውን ሲሰሩ የነበሩ ሰዎች ነበሩ። ከዚህ ጋር ተያይዞ ይሄ ግለሰብ በአንድም በሌላም ነገር ወደ ፖሊስ ጣቢያ ወይም በሌላ ነገር የመጣበት ነገር እንዳለ መረጃው አለ ወይስ? ይህ መረጃ እንግዲህ ለክልሉ ፖሊስ ኮሚሽን ከደረሰ በኋላ ከዞኑና ከወላይታ ዞንና እንዲሁም ከወረዳዎች ጋራ ግንኙነት ስናደርግ ቆይተናል። መረጃው በወላይታ ዞን ከአወኮሻ ወረዳ ላይ የተፈጸመ ነው። ከዚህ ጋር ግን ምንም አይነት ግንኙነት የሌለው እና ፍጹም ሐሰት የሆነ አንድ ግለሰብ በአካባቢው በተለምዶ በአምልኮ ስርዓት ወይም ደግሞ አዋቂ ቤት ጠንቋ ቤት ሄዶ ሄዷል የሚል የሰፈር ልጆች ጠንቋይ ቤት ሲገባ አይተናል ብለው ለማህበረሰቡ ይናገራሉ። በዛ አካባቢ የሚኖሩ የህብረተሰብ ክፍሎች ደግሞ ግለሰቡ ከዛ ሲመለስ ይይዙታል። ሲይዙት በእጁ ይህ አንጀት ያገኛሉ። አንጀት መሳ የፍየል ሊሆን የማይታወቅ አንጀት ያገኛሉ። ይህም መተት ነው፣ እኛ ላይ መተት ሊሰራ ነው ሄዶ ሲወጣ ያየ ነው የሚል ነገር ሰምተው እንትን ሰምተው ይዘውት እንትን ሲሉ መረጃ ለፖሊስ ደርሶ ፖሊስም ግለሰቡን በቁጥጥር ስር አውሎ ምርመራ እንዳጣራ ነው የገለጠንን። ባጣራው ምርመራ ግለሰቡ የፈለገበት ሰው ቤት ሄዶ የመምጣት መብት እንዳለው እና በማንኛውም ግለሰብም ሆነ ቡድን ወይም እንዲሁ ማህበረሰብ ላይ ያደረሰው ወንጀል የሚሆን ተጽዕኖ እንደሌለ በማረጋገጥ ይህንን አጣቶ እንደለቀቀው መረጃ ደርሶናል። ከዚህ ባለፈ በምንም አይነት መልክ በማህበራዊ ድረገጽ የሚመላለሰውን አይነት መልክ የሌለው ጭጥ የሌለው እንደሆነ እንዲታወቅ ነው። እንግዲህ መረጃ ሊሰጥ እዚህ የተገኘ እውነት ነው። እንግዲህ በጣም አነጋጋሪ ነበር፣ እንዲህ አይነት ድርጊት ፈጸሙ ሲባል እንግዲህ ሀሳብ መስጫው ሳጥኖች ላይም የተለያዩ አስተያየቶች ሲነገሩ እንደነበር እንግዲህ የተመለከቱ ይመስለኛልና፣ ይሄ ነገር እውነት ነው ወይ የሚለውን ለማረጋገጥም ነው ወደ እርሶ እየደወል ነው። እኒህ ግለሰብ ግን እንዲህ አድርገዋል መባሉን ያውቃሉ? እንደው ይሄ ሰሞንኛ ነገሩን ያገኟቸው ሰው እሳቸው እንግዲህ ከፖሊስ ተሰናብተው ከሄዱ ከሁለት ቀንና ከሶስት ቀን በፊት ነው ይህንን በማህበራዊ ድረገጽ የወጣው ትላንትናና ዛሬ ነው እንግዲህ በብዛት እየታየ ያለው ይወቁ አይወቁት አይታወቁም በአካባቢያቸው ግን በሰላም ኑሯቸውን እየገፉ ያሉ ግለሰብ ስለመሆናቸው መረጃው አለን እንደ አጠቃላይ እኔ አሁን ለእናንተም አሳማኝ የሆነ ይዘውት የነበረው ትክክለኛ ነገር ቅድም አጠራጣሪ መስል የነበረው ዛሬ ሲዘዋወር ያለው በቪዲዮ ብዙዎች የመራቢ አካል ነው ሲሉ ነበር ና እሱም ምስል አሁን ለእናንተ ልልክላችሁ ይችላለሁ እዛው ከተያዘ በኋላ እጁ ላይ ያለው አንጀት እንደሆነ የሚያረጋግጥ ምስል አሁን እኔ ጋር አለ እሱን እናንተ ለማስረጃ የምትፈልጉት ከሆነ ልልክ እችላለሁ ፍጹም ስህተት እና ምንም ከዛ ጋር የሚያገናኘው ነገር እንደሌለ አረጋግጠናል ማለት ነው። መልካም፣ እጅግ በጣም ነው ማመሰግነው። ከዚህ ጋር አያይዘው ማስተላለፍ የሚፈልጉት ነገር ካለ ድል ስጥ እንግዲህ ያው የሀገራችን ተጨባጭ ሁኔታን ያገናዘብና መስተሳሰብና መከባበር እውነትን እየገለጥ ነው የምንሄድበት ልማዳችን በማህበራዊ ሚዲያ ተጽዕኖ ስር በመውደቅና ሀሰተኛ ሚዲያን ደግሞ አቅም እያገኘ ሰዎችም ምንም አይነት ማጣራትና እርግጠኝነት ሳይኖር ከሀሰተኛ መረጃዎች ተቀብሎ የማስተላለፍና ያንን በጣም አስጭሆ ሰውን ሽብር ውስጥና ድንገት ውስጥ የሚከቱ ነገሮችን እያዘወተሩ እያየን እንገኛለን። በዚህ ላይ ማህበረሰባችን የነቅ አስተሳሰብ ቢኖረው፣ መረጃ አይናቅም፣ አይደነቅም የሚባል የፖሊስ አባባል አለ። መረጃን እንደ መረጃ ከተቀባል በኋላ ግን እውነት ነው ወይ? ይሄ መረጃ በትክክል ተፈጽመዋል ወይ የሚለውን ደግሞ ለዛ ተነሳ ከተባለበት መረጃው ተገኘ ከተባለበት አካባቢ እንደዚህ ህጋዊ የሆኑ አካላትን በማነጋገር ምንጩን የማጥራት ልክ እንደ እናንተ ሚዲያ አብዛኛው እውነት ነው ወይ ብሎ እስከ ጥግ ድረስ ሄደው ማረጋገጥ የሚቻልበት አጋጣሚ ቢፈጠር ማህበረሰባችንን ከአላስፈላጊ ብዥታ የምናድነው እና የምንታደገው ይመስለኛል። እንደ አጠቃላይ ግን ማህበራዊ ሚዲያ በጎ ተጽዕኖ እንዳለው ሁሉ እንደ ይኸው ትናንትና ዛሬ እንደሚመላለሰው የተለያየ አይነት ገብተሽ ብታይ ኮሜንቶችን ወይም የተሰጡ አስተያየቶችን በጣም የሚያሳዝኑ አሉ፣ ህግስ እያለ እያሉ የሚሞግቱም አሉ እና በፍጹም በህግና ስርዓት ባለባት ሀገር ውስጥ በግለሰብና በቡድን የሚወሰዱ እርምጃዎች ሊሞገሱም ሊቀበሩም ሊደነቁም አይገቡም። በህግና ስርዓት ናቸው ማንኛውም ነገሮች መፈታት ያለባቸው እና እንደዚህ አይነት ነገር ተፈጽሞ ቢሆን እንኳን እንደዚህ አይነት ነገር የፈጸመን አካል ከማወደስ ይልቅ የህግ አግባብ ቢያየው ይሻልም ነበር ወይ የሚሉ ሀሳቦች ቢያድጉና ሁላችንም ገዢ ብናደርጋቸው የተሻለ ነው የሚል እምነት አለኝ። እውነት ነው። እጅግ በጣም አመሰግናለሁ ምክትል ኮማንደር አሸናፊ፣ እግዚአብሔር ያክብርልን። ለሰጡ መረጃ አመሰግናለሁ።